ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁሉ ሰላም አለሁኝ እኔ እግዚአብሔር ይመስገን። ከኔ ጋር ሁሉ መልካም ቤተሰብ፣ እያላችሁበት ሰላማችሁን ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ ና ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። ዛሬ ይዤላችሁ የመጣት ቪዲዮ የኬያ አፍቃሪ አነጋገሩ ገርሞኝ ነው። ግን ሲያዋቸው አሁን እሷ ትልቅ ናት። እሱ እራሱ ሲያዋቸው እኮ ይለያሉ። እሱ ደግሞ ልጅ ነው እና እሷ ደግሞ የልጆች እናት ናት። እሱ ደግሞ ገና ወጣት ልጅ ነው፣ ትንሽ ልጅ ነው። ግን ልጆችንም ኃላፊነቱ ስጅ አሳድጋለሁ ቃል ይገባለሁ አለ። እዚህ ጋር ደግሞ በእድሜ እሷ በጣም ትልቅ ናት፣ እሱ ደግሞ ልጅ ነው። እና ልጅ ነው ስትለው ደግሞ አባባሉ ፍቅር እኮ እድሜ አይወስነውም የሚባለው ነገር በጣም ነው እውነት ገረመኝ ማለት ነው አነጋገሩ እና ግን በዚህ ዘመን የገረመኝ ነገር ቢኖር ልጆችን ኃላፊነት ወስጄ አሳድጋለሁ ብሎ ቃል እገባለሁ በማለቱ ነው። በዚህ አሁን ዘመን እንደዚህ የሚያደርግ ይኖራል ግን የምሩ ነው? እኔ እንጃ ብቻ እና ብቻ አነጋገሩ ማለት ነው በጣም ደስ የሚል ነው። ለሁሉም ሰው ትምህርት የሚሆን ነው ማለት ነው። አደረገውም አላደረገውም፣ የምሩም ሆነ ምንም ሆነ በቃ አነጋገሩ በጣም ደስ ይላል። አስተማሪ ነው። አዎ ሲጋ ፍቅር እድሜ አይገድበውም። እሷ ትልቅ ስለሆነች እሱ ትልቅ ከሆነ አይባልም ማለት ነው። እድሜ ቁጥር ነው፣ ዋናው ነገር አስተሳሰብ ነው ማለት ነው። እዚህ ጋር ማለት ነው ዋናው ነገር የነሱ ፍቅር ፍቅር ካለ እሷ ትልቅ ከሆነች እሱ ትንሽ ሆነ ምንም ችግር የለውም ማለት ነው። ግን አሁን ደግሞ እዚህ ጋር ስናወራ ግን ወንድሽ ነፍስ አወቀ ረገ ጥሩ ነው ይባላል። ያው ይህ የሚባለው ደግሞ ምንድን ነው? ነፍስ ያወቀ ሁሉን ነገር አስቦ ለቤቴ ቤቴ ይላል የሚለውን ይዘን ነው ግን እዚህ ጋር ሌላም ሰው ሊል ይችላል ያኔ ትንሹ ሆን ትንሽ ሆኖም እንደ ትልቅ የሚያስብም ወንዶች አሉ ሴቶችም እንደዚሁ ማለት ነው በግሚያቸው ልክ የማይሄዱ አሳቢዎች ለቤታቸው ለተዳራቸው ለሁሉ ነገር አስበው የሚያድሩ አሉ አንዳንድ ሰዎች ማለት ነው እና ብቻ እዚህ ጋር አስተሳሰብ ሙሉ ልቦና ፈጣሪ ሲሰጥ እንጂ እዚህ ጋር ትንሽ ስለሆነ ትልቅ ስለሆነ አይደለም ማለት ነው። ግን አብዛኛው ጊዜ የሴቶች ፍላጎቶች ፍላጎት የኛ ምርጫ ምንድን ነው?

ልንገርሽ ማለት ነው እኔ ከመምጣት ሆ ብዙ ነገር እየመከርኩት ነበረ። ከገባችሁበት በኋላ ትዳር ላይ እሷ አያምጣው ታማ ስራ አቁማ ለልጆቿ የትምህርት ቤት መክፈል ቢያቅጣት፣ ለልጆቿ መሟላት ቢያቅጣት አንተ ብቻህን ከእሷም ከአንተ ወለደችው ከአንተ በፊትም ለወለደችው ሁሉ ትችላለህ። ለቆ ከራስም ለወለደችው በትችል አቅም ቢያንስ ወስደህ ለቤተሰቦች ልጄን አሳድጉልኝ ብለህ ትሰጣለህ። እሷ ግን ከሌላ ትዳር ከአንተ በፊት ለወለደችው ለቤተሰቦች እንኳን ወስደህ መስጠት አትችልም። ምን ታረግ? ለቤተሰቦች ጣለ ከቅበላይ ቢሆንስ ብዙ ነገር አለ። አሳመነኝ እድሜን አይወስነውም፣ እኔ ሰርቼ አሳድጋለሁ ልጆቿን ካለ ምን ያለሽ? ሞክሪ ሞክራችሁ ካልተሳካ ሁለታችሁም ሌላ እድል አላችሁ። ካል ዶር በኋላ መጣችሁ እዚህ ቤት ሌላ ሌላ ግጥም ፈልግናችሁ። እሺ ፎሎ አርጊ፣ ፎሎ አርጋት፣ መጀመሪያ አንተ ፎሎ እድሜ ቁጥር ብቻ ነው ምናምን እያሉ ነው። እና በእድሜ ምክንያት ማጣጣል አልፈልግም። ስራ ከሰራ ጎበዝ ጠንካራ ከሆነ ጀ በዚህ ማምናለው። እድሜ ቁጥር ብቻ ነው ይላል ፈረንጅ። አንዳንድ ሰው በአርባ አመቱ የተቦጫጨቀ ጅንስ ለብሶ ክለብ ገብቶ የሚዘላለ በአርባ አመቱ አንዳንዱ ደግሞ በሀያ ሰባት አመቱ ብስል ብሎ አንዳንድ እዚህም ላይ እናያለን እ በሀምሳ ምናምን ዓመታቸው እንደ አስራ ሰባት ዓመት ሲዘሉ ምን ሲሉ እና እድሜ ጀስት ነምበር ነው። አውሩና ለቁም ነገር ተበቃቸው ደስ ይገባል። ካልሆነ ትመጣላችሁ ነው እና በጣም ልጅ ነው። እሱ ግን እዚህ ጋ እንኳን ድርቅ ብሎ ፍቅር እድሜ አይወስነውም አለ። የምር የሚገርም እኮ አባባል ነው። እውነቱን ለመናገር ያኔ እኔ የገረመኝ ነገር ቢኖር እንደዚህ የሚያስባለው ይህ ነው። ቆይ እንደዚህ በዚህ ዘመን የሚያስባለው ልጆቿን አሳድጋለሁ የሚል ሀሳብ ያለ እንደዚህ ግን በዚህ ዘመን እኔ በጣም ነው የገረመኝ የምር ግን ደግሞ ልጆቹን አሁን ሲያዩት ግን እሷ እንዴታ ምን አልተቀበለው ነው ልጅቱ ደግሞ ግን ሲያወት ጸጉር ምናምን እየፈጠረ ነው የሚኖረው ማለት ነው። ልጅ ከሆነ ገና እሱ ግን ሲያወት በጣም ልጅ ነው። እውነት ለመናገር ማለት ነው። ግን አስተሳሰቡ እና አነጋገሩ እኔ እንትን ያለኝ አነጋገሩ ምናምን በቃ ለሌሎቹ እሱ ቢያደርገውም ባያደርገውም አስተማሪ እንደሚሆን ብዬ ነው የገማወጥኩት። አላለው ቤተሰብ የዛሬው ቪዲዮ ይከን ይመስላል። ላይክ ሰብስክራይብ ሼር እያረጋችሁ ቤተሰብ አበረታትኝ እና እዚህ ጋ እንደምነግራችሁ ከሆነ አሁን ቢሆን ፍቅር እድሜ አይወስነውም ማለት ነው። ዋናው ነገር ትህትና፣ አፍቃሪ ጥሩ ልብ ይኖራል እንጂ እዚህ ጋ የሚወስነው ይህ ብቻ ነው። እድሜ ቁጥር ነው። እሱ ትልቅ ስለሆነ እሷ ትልቅ ስለሆነች አይደለም። ዋና ነገር የኛ ምንድነው አስተሳሰባችን፣ ለፍቅር ያለን ልብ፣ ለቤታችንም ቢሆን ደግሞ ለቤታችን ምን ያክል፣ ለንብረታችን ምን ያህል ጉጉነን፣ ምን ያክልስ ቤቴ ቤቴ ብለን እናስባለን፣ ምን ያህልስ ቻንሳ ላይ ቤቴን ለመምራት የሚለውን ራሳችንን መርምረን መጀመሪያ መርምረን ነው ወደ ትዳር ሲገባ ህይወት ዝም ብለን የምንገባባት አይደለችም። ህይወት ብዙ ነገር አስተማሪ መሆናለ ታስተምራለች ማለት ነው። ስለዚህ መጀመሪያ ህይወት ላይ ሲንገባ ብዙ ነገር አውቀን ተምረን ህይወት ላይ አሁን ብጀምር ምን ማድረግ አለብኝ፣ ወደፊት ለልጆቼ ምን ማቆየት አለብኝ፣ በቃ ብዙ ነገሮች ለልጆቼ ምን ማስተማር አለብኝ፣ ቤቴንስ እንዴት አድርጌ ምራት መምራት ያለብኝ ብሎ ይታሰባ ትዳሩ ሲገባ ፍቅርም ሲጀመር ደግሞ እንደዚሁ ፍቅርም ቢሆን ሲጀመር እንደዚሁ፣ ይቺ ልጅ አሁን ብቀርባት እጎዳት ይሆን? በኋላ በቃ ለራሳችንም ሆነ ለምታፈቅሯትም ልጅ ቢሆን ጥንቃቄ ማድረግ ደስ ይላል። ጥንቃቄ እያደረጉ ማለት ነው። በቃ ይቺ ልጅ አሁን ብቀርባት ወደፊት ጎዳት አለው። ሴቷም እንደዙ የማይሆን ተስፋ አለመስጠት ለሰው ልጅ ማለት ነው። እና ብቻ እግዚአብሔር ጥሩ ልብ